መቼ የሚሳካ እንዴትም የሚሳካ እንዴት የሚፈጸም ያልነበረን እንዲኖር ተደረገ። ኢትዮጵያ የኒውክሌር ኃይልን በአዋጅ በኮሚሽን ደረጃ አቋቋመች። ትልቅ ነገር ነው። ይሄ ትልቅ የታሪክ እጥፋት ነው። ይሄ ትውልድ ካስቀመጣቸው አሻራዎች መካከል የሚነሳ ነው። እንደሚያሳካ ያውቃሉ። የተሸሞ ሰውም እንደሚያሳካ ያውቃሉ። ያው ማቃለል ስለሚፈልጉ ነው። እዚህ ጋር አንድ ነገር ማየት አለብን። የጠቅላይ ሚኒስትር አብይ አሕመድን ሰው የመምረጥ ሰው የማብቃት ሰው የመጠቀም ብቃት፣ ትናንት የተናገረውን ዛሬ የማይደግም ሰውዬ፣ ከከሌ ጋር መስራት አለብኝ እከሌን ጠቅላይ ሚኒስትር ሰውን እጠቀምበታለሁ እከሌን እዚህ ቦታ ላይ እጠቀምበታለሁ ብሎ አስልቶ የሚንቀሳቀስ ሰውዬ ጋር ጫማ ሲለካካ ለማየት መሞከር ሄድ አደለም። ግብፅን እያስጨዋት ያለው ፖለቲካል የሆነው በውሃ ላይ የበላይነትን ይዞ በጂኦፖለቲክሱ ካርታ ላይ ዋናውን ካርታ የመያዝና የመሰብሰብ ግብፅ ቀይ መስመሩ ታለፈ እንትን ታለፈ እንትን ታለፈ እንደ ልጆቿ ናት ያለ ፉከራ የምታቆ ነገር የሶማሊያው ፕሬዝዳንትን ከተቀበሉ በቀናት ልዩነት ውስጥ የሶማሊላንዱን ፕሬዝዳንት ተቀብሏል አዲስ አበባ ያንን አለመተማመን ለማንገስ የተሰራ ሴራ ቀርጥፋ ጥላ በጥሳ ሐሰን ሼህን ከግብጽ የ ጸረ ኢትዮጵያ ህብረት አውጥታ አዲስ አበባ በወር ለሁለተኛ ጊዜ እንዲገኝ አድርገዋለች የሚያዋጣው እሱ ነው። በሁለት ቀን ልዩነት አዲስ አበባ መጥናታቸው ብቻ አይግረም። የሁለቱ ሀገራት ፕሬዚዳንት በታሪክ ለመጀመሪያ ጊዜ ሙሴ በሂ እና በፎርማጆ ጊዜ ፊት ለፊት የተገናኙትም በዶክተር አብይ አህመድ ስራ ነው። ኳታ አለም ሳውዲም፣ ዩኤኢም፣ ቱርክም፣ ቻይናም፣ አሜሪካም፣ ሩሲያም ሄዶ ወዳጅነት መስርቶ መስራት ከሁሉም ጋር መርህን መሰረት ያደረገ ዲፕሎማሲያዊ ልዕልናና ከፍታን ይዞ የመጫወት አቅም የምታገኘው አራት ኪሎ ብቻ ነው።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 ተደራሽ ያደርገናል። እና እሱ እንድተደርጉልን ጠይቄ እጀምራለሁ። ዛሬ በቆይታችን እጅግ ደማቁን ታሪክ ብዙዎች አላወሱትን ብዙዎች አላነሱትን ደማቁን የኒውክሌር ምስጢርና የአብይ ልጅን ጉዳይ እናነሳለን። ከዛስ አሜሪካ ግብፅን ወሽመጤ ብትስ አለ የሚያስብል አይነት ጉዳት ነው ያደረሰችባት፣ እሱን እንመለከታለን። የሱማሊያው ፕሬዚዳንት የሱማሌላንዱ ፕሬዚዳንት ይቅርታ፣ አዲስ አበባ መገኘትንም ጉዳይና አንድምታ ሶስቱን ጉዳዮች በጣም በጥልቀት የምንመለከት ይሆናል። አሁንም ደግም የምጠይቀው ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮቻችንንም ሼር አድርጋችሁ በተጀምሩት በጣም በጣም ደስ ይለናል እንድንሰፋ ስለሚያግዘን። ትናንትና ጠቅላይ ሚኒስትር አብይ አሕመድ አቶ ሳንዶካን ደበበ ጀማነህን የኢትዮጵያ የኒውክሌር ኮሚሽን ኮሚሽነር አድርገው ሾመዋቸዋል። ከዚህ ሹመት በኋላ በማህበራዊ ድረገጽ በርካታ ሰዎች እንትን ሲሉ አይተናል። አንዳንድ እንትኖች እንትን ሲሉት ነበር። በጣም በርካታ ሰዎች ጉዳዩን ሲቀባበሉት ነበር። ዋነኛው ጉዳይ ብዙዎቻችን ልንነጋገርበት የሚገባ ጉዳይ አለ፣ ምስጢር አለ። እሱን እነግራችኋለሁ፣ ግን ከዛ በፊት ይሄ ሹመት ምን ይነግረናል? አቶ ሳንዶካን ደበበ ጀማነ ማን ናቸው? በነገራችን ላይ አንዳንድ ሰዎች የአረብ ስፕሪንግን እንትን ያሉትን ሰዎች የእኛ ጓደኞች ናቸው፣ አማክረናል የእንትንን መንግስት የገለበጡትን ሰዎች ስትራቴጂ ሰርተናል። የማናውቃቸው መቶ አስራ አራት ሀገራት አማክረናል ይሉናል። ጆሮ መቼ ስመውላ አይልም፣ እንሰማቸዋል። ምን አማራጭ አለን? ካልኩሌተርም ሰርትናል ይሉናል። ምንለው ነገር የለ። ግን ይህንን ሹመት ያጠለሹት ሊሞክሩም አይችሉም። ምክንያቱም አቶ ሳንዶካን ደበበ ጀማነህ ላለፉት አስራ አራት ዓመታት በተለያዩ መንግስታዊ ተቋማቶች ላይ ስራዎችን ሲሰሩ ነበር። አንድ ተቋም ሰርቶና መርቶ የማያውቅ ሰው ሰዎች ላይ እየተንጠራራ ታናናሾቹ ሲሾሙ እየተነሳ ሲያለቅስ ማየት አሳፋሪ ነገር። በነገራችን ላይ አቶ ሳንዶካን አሁን የተቋቋመው የኒውክሌር ኮሚሽን የሚኖርበትን የባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ካቋቋሙ በምክትል ዳይሬክተርነት ደረጃ ካሉ ሰዎች መካከል አንዱና ዋነኛው ናቸው። እዚህ ጋር አንድ ነገር ማየት አለብን። የጠቅላይ ሚኒስትር አብይ አሕመድን ሰው የመምረጥ፣ ሰው የማብቃት፣ ሰው የመጠቀም ብቃት ትላንት የተናገረውን ዛሬ የማይደግም ሰውዬ ከከሌ ጋር መስራት አለብኝ፣ እከሌን ጠቅላይ ሚኒስትር ሰውን እጠቀምበታለሁ፣ እከሌን እዚህ ቦታ ላይ እጠቀምበታለሁ ብሎ አስልቶ የሚንቀሳቀስ ሰውዬ ጋር ጫማ ሲለካካ ለማየት መሞከር ፌል አይደለም። አቶ ሳንዶካን ከጠቅላይ ሚኒስትር አብይ አህመድ ሹመት በኋላ ራሱ በጣም በርካታ ሹመቶች ላይ የነበሩ ሰው ናቸው። የኢትዮጵያ ኢንዱስትሪ ፓርኮች ዋና ስራ አስፈጻሚ ነበሩ። በፕላንና ልማት ሚኒስትር በሚኒስትር ዴታነት ደረጃ አገልግለዋል። በጠቅላይ ሚኒስትር ጽህፈት ቤት በቺፍ ኦፍ ስታፍነትም እያገለገሉ ናቸው እያገለገሉ ነበር አሁን ነው ወደዚህ ተቋም ሄዱት። ወደዚህ ተቋም መሄዳቸው በነገራቸው ላይ ከወጣትነታቸው ባለፈ የሚሰጣቸው ታሪካዊ ኃላፊነት አለ። እሱን አያይዣ ረሳለሁ። ግን ዋነኛው ሚስጥር መነገር መወራት ያለበት ነገር ትላንት እኮ የኢትዮጵያ የሚኒስትሮች ምክር ቤት የኒዩክሌር ኮሚሽንን አቋቋመ። ይሄ እኮ ትልቅ ጉዳይና ትልቅ ዜና ነው። እቅርብ ያለን ጠበል ልጥ ይነክሩበታን ሆኖብን ነው እንጂ ያልነበረን ነገር ነው የኖረን መነገር በጣም መወራት የነበረበት የዚህ ተቋም መፈጠር ነው። ይህንን ማድረግ ማንቻለ በጣም በርካታ የአፍሪካ ሀገራት የሚመኙት ግን ያላሳኩት በእኛ ደረጃ በኮሚሽን ደረጃ ደግሞ ሁለት የአፍሪካ ሀገራት ብቻ ያቋቋሙት እንደ ሳውዝ አፍሪካና ጋና ያሉ ሀገራት ብቻ ትልቅ ስኬት እኮ ነው። ትልቅ ድል ነው። ይሄ ትልቅ አቺቭመንት ነው። መቼ ይሳካ እንዴትም ይሳካ እንዴትም ይፈጸም ያልነበረን እንዲኖር ተደረገ። ኢትዮጵያ የኒዩክሌር ኃይልን በአዋጅ በኮሚሽን ደረጃ አቋቋመች። ይህን ነው መንገር፣ ይህን ነው መነጋገር፣ ይህን ነው ማውራት ያለብን። እንዲህ አይነት ዋጋ ያለው የታሪክ እጥፋትን ነው። አቶ ሳንዶካን ደበበ ያገኙት ትልቅ ኃላፊነት ነው ጉዳዩ ከሚፈስበት በርከት ያለ መዋለ ነዋይ ጉዳዩ ከሚኖረው ጥብቅ የሀገር ምስጢር አንጻር ጠቅላይ ሚኒስትሩ በቅርብ ክትትል የሚይዙት ፕሮጀክት ከመሆኑም አንፃር በቅርብ አብረዋቸው ሰርቶ የሚያውቁ ሰዎች እዚህ ቦታ ላይ መቀመጣቸው የሆነው ሚና ቀላል አይደለም። እንግዲህ በታሪክ ለመጀመሪያ ጊዜ ነው እንዲህ አይነት ኮሚሽን የተቋቋመው። የጠቅላይ ሚኒስትር አብይ አሕመድ መንገድ እጅግ የሚገርም ነው። የተጣለ ነገርም ያነሳሉ። ልክ እንደ ባህር ኃይል የኖረንን፣ የተረሳን ከተረሳበት አንስቶ አቧራውን እርግፍ እርግፍ እርግፍ አድርገው ያቋቁማሉ ከዚያ ልክ እንደዚህ እንደ ኒዩክሌር ኃይል ኮሚሽን ያለን ተቋም ደግሞ ምን ያደርጋሉ? ይሰራሉ። አሁን ስላቅ ሊመስል ይችላል፣ ልክ እነ ተፈራ ዋልዋ የስፔስ ሳይንስን ሲያቋቁሙት፣ ሲለቀስባቸው፣ ሲጮህባቸው እንደነበሩ። በነገራችን ላይ ዶክተር አብይ ከእነ ተፈራ ዋልዋ ጋርም ኢንሳ ምናምን እንትን ሲልም ሲመሰረትም ገና ለጠቅላይ ሚኒስትሩ አብይ ለጠቅላይ ሚኒስትር መለስ ዜናዊ ሀሳቡን ካደረሱላቸው ሰዎች ጋር ምናምን የነበራቸው ግንኙነት ከያኔም ይጀምራል። አቶ ሳንዶካን ደበበ ጀማነም በጨር ምናምን እንትን ውስጥም የሰሩ ሰው ናቸው። ተያያዥ ነው ነገሩ። ማለት የተሳካልን ትልቅ ነገር ነው። የሆነልን ትልቅ ነገር ነው። ትልቅ ነገር ነው። ይሄ ትልቅ የታሪክ እጥፋት ነው። ይሄ ትውልድ ካስቀመጣቸው አሻራዎች መካከል የሚነሳ ነው። ለሰላማዊ ዓላማ ለኃይል ማመንጫ ምናምን እሱ እንዳለ ሆኖ እንደዛም ብለው አላሳኩትም የተመኙ በጣም ብዙ ሀገራት አሉ። ግን የኛ ነገር ያው ቅርብ ያለን ጠበል ልጥ መንከር ነው። እና አሁን ይሄ ለማጠልሸት ምናምን ምናምን የሚሞክሩ ሰዎች አይሆንላቸውም። ወጣቱ ሰው አብረዋቸው የሰሩ ሰዎች እንደሚናገሩት በጣም ጥብቅ የስራ ሰው፣ በጣም ጥብቅ የስራ ሰው፣ ስራ ላይ ቀልድ የማያውቁ ሰው መሆናቸውን ይናገራሉ። ያው ጠቅላይ ሚኒስትሩ አጠገባቸው አድርገው በጣም በርካታ የልም ተጋሪዎቻቸውን ሲሰሩ እንደነበረ የሚታወቅ ነው። አሁንም ይህ አይነቱ ድል በጣም ደስ የሚል ነው። ወጣቶች እንዲህ አይነት ቦታዎች ላይ ሲገኙ ማጀገን ማበረታት ነው ያለብን እንጂ አላስ መሆን አይደለም። እና ይሄ በራሱ ሹመቱም የሹመቱ ሂደትም ምስጢሩም እጅግ ትልቅ ነው ማለት የኒውክሌር ኮሚሽን በአዋጅ ደረጃ ሲቋቋም ይሄ የመጀመሪያችን ነው። ያው ዘንድሮ ትኩረት የምናደርግበትን ነገር እንትን እያል ነው አይደለም፣ ሆን ብለው ነው ሲጀመር እንትን የሚሉት። አሁን ለምሳሌ አይሳካም ምናምን ይሉሃል። የአይሳካም አዝማቾች፣ የአይሆንም አለቆች አይሳካም ለሚሉት ተቋም ለምን ከላይ አልተሾመም ብለው ነው የሚያለቅሱት። ካልተሳካ ዝም በል ማንም ይሾም። እንደሚያሳካ ያውቃሉ። የተሾመ ሰውም እንደሚያሳካ ያውቃሉ። የማቃለል ስለሚፈልጉ ነው ነገሩ በማለወያዎች እንደሚሰራ ግን ተቋሙን ይመሩት ሰዎች የሚኖራቸውን ቦታ የሚታወቅ ነው እንደው ዝም ብሎ ለማልቀስ ካልሆነ በስተቀር ማለት ነው። እና በተለያዩ ተቋማት ተፈትኖ ውጤታማ የሆነ በጭፎፍ ስታፍነቱ በርካታ ስራዎችን የሠራ ሰው ነው ወደፊት ለፊት የመጣው ያው እንግዲህ፣ የሰውየው ልጅ ወሳኙን ተቋም የመምራት እድል ታሪካዊ ድል አግኝተዋል። እኛም መልካም የስራ ዘመን እንመኝላቸዋለን። ሌላኛው ብስራታችን ደግሞ ማሳድ ቡሎስ የአሜሪካ የመካከለኛው ምስራቅ እና የአፍሪካ ጉዳዮች አማካሪ ትናንትና ግብፅን ወሽመጤ ተሳለ ብትል የማልፈርድባት አይነት ንግግር አድርገዋል ይኸው የህዳሴ ግድብ ላይ ያለው ልዩነት ፖለቲካል አይደለም ቴክኒካል ነው ብለዋል አልሰማውም ነበር አልሰማውም ነበር ማለት አሁን ነው ለግብጽ ቀላል ኪሳራ አይደለም ግብጽ የምትፈልገው የህዳሴ ግድብ ጉዳይ ቴክኒካል እንዲሆን አይደለም፣ ፖለቲካል ነው። ለምን ቴክኒካል በሆነ ጉዳዮች ላይ ስምምነት አለ። እያጣላና እያባላት ግብፅን እያስጮኋት ያለው ፖለቲካል የሆነው በውሃ ላይ የበላይነትን ይዞ በጂኦ ፖለቲክሱ ካርታ ላይ ዋናውን ካርታ የመያዝና የመሰብሰብ መሪ የመሆን ጉዳይ ስለሆነ ማለት ትራምፕንም ምንትን ብላ እዛም ረግጣ እዚህም ረግጣ ጮሃም ማስጮሃም ለግብፅ ይህንን እንትን መስማት ይህንን ንግግር መስማት እጤዋን ዱብ ነው የሚያደርገው። ምክንያቱም የምትፈልገው ፖለቲካል እንዲሆንላት ነው። ፖለቲካል እንዲሆንላት ነው ማለት ትክክል አይሆንም። እና አሜሪካ የሚያለችው ምንድን ነው? አማካሪው ያሉት ምንድን ነው? ተነጋግረው ለሁሉም የሚጠቅም ነጥብ ላይ ይደርሳሉ ብዬ ተስፋ አደርጋለሁ። መሰመር ያለበት ግን ፖለቲካል አይደለም፣ ቴክኒካል ነው የሚለው ላይ ነው ያለኛ ትልቅ ትልቅ ትልቅ ትልቅ ብስራት፣ ትልቅ ሚና ነው። አልሲሲ ሰሞኑን ፎክሮ ሲያበቃ እጄን አላጠጥፍም ብሎ ሲያበቃ እግርህንስ ብለን ጠይቀ ነው በጠየቅ ነው ማግስት እንዲህ አይነት ዜና ሲሰማ ቀላል አይደለም። እኔ የሚያሳዝኑኝ ከግብጾቹ እኩል ጠያይሞቹ ግብፃውያን፣ ተላላኪዎቹ ምስኪኖች፣ አይዟችሁልኝ አይዟችሁልኝ። ምን ማድረግ ይቻላል? እንግዲህ ምንም ማድረግ አይቻላም። እኛ ምን እናርግ? እንግዲህ እኛ ምንም እናርጋችሁ? ራሳችሁ ላኪዎቻችሁ ናቸው። ዝም ብሎ የሚሸነፉት ዝም ብሎ ይሸነፋሉ። እሺ ምን ይሻላል? ቴክኒካል ነው መባሉ ሚኖረው ሚና ቀላል አይደለም። ሰሞኑን የአልሲሲ ንግግር በአምስት ነጥቦች ደርድረን ስንፈትሽ ስናሳያችሁ እንደነበረ የሚዘነጋ አይደለም። እጃችንን አጣጥፈን አንቀመጥም። የተስፋ መቁረጥ ምሳሌ፣ የተለመደ የምናቀው ዜማ ግብፅ ቀይ መስመሩ ታለፈ እንትን ታለፈ እንትን ታለፈ እንደ ልጆቿ ናት ያለ ፉከራ፣ የምታውቀው ነገር የለም። አሁን ይሄ ቴክኒካል ነው ምናምን የሚባለው ጨዋታ መምጣቱም ይህንን እንትኗን ገደል የሚከትል ነው። ምክንያቱም ግብፅ የምትፈልገው አንድና አንድ ፖለቲካል የሆነ ጉዳይ እንዲሆንላት። ምክንያቱም ነገሩ የውሃ ጉዳይ አይደለም። በውሃ ጉዳይ ብቻ ከመዘበር ነው የህዳሴ ግድቡ ተመርቆ መቀጠሉ በጣም እንት ነው። በነገራችን ላይ ማሳድ ብሎስ ግድቡ ተመርቋል ብሏል። አስምሩበት ግድቡ ተመርቋል አልቆ ተመርቋል። ስለዚህ ንግግሩ መሆን ያለበት በቴክኒካል ጉዳይ ላይ ነው። በፍትሃዊነት ላይ መጠቀም ነው። በፍትሃዊነት መጠቀም ላይ ማለት ግብጾቹ የሚሉት የቀኝ ግዛት ውል ተጠቃሚነት መዋል ነው። ላይክ የግብጽን ተደራሽነት አስቀምጦ ለትነት የውሃ ድርሻ ሰጥቶ ኢትዮጵያን መዘንጋት እሱን ነው ስምምነት የሚሉት ያ ያኔ ገፋ ስምምነት ማድረግ ነው። ጠቅላይ ሚኒስትር አብይ አሕመድ የህዳሴ ግድቡ ምርቃት የጂኦፖለቲክስ ፖለቲክ ቁስ መና ማብቂያ ነው ያሉትም ለዚሁ ነው። እና ግብጾዬ አይዞሽልኝ አይዞሽልኝ ነው የምለው ነው፣ አይዞሽልኝ ነው። እዚህ ጋር ማየት ያለብን ሌላ ደግሞ ብስራትና ሌላ የጂኦ ፖለቲክ ቁስ መና ምናምን እንደሚሉት ጆ ጠቅላይ ሚኒስትሩ የጂኦ ፖለቲክ ቁስ መና አብቅቷል ሲሉ ፖለቲክስ እኮ ኮስሙ ማለት እያሉ በተቃራኒ ሀሳብ ለመስጠት ለሚሞክሩ ሰዎች ሌላ ማስረጃ እንምዝዝላቸው፣ አዲስ አበባ የገቡት የሶማሌ ላንዱ ፕሬዝዳንት ጉዳይ። ወዳጄ እንዲህ አይነት ዲፕሎማሲያዊ ጨዋታ የምታገኘው አራት ኪሎ ብቻ ነው። የሶማሊያው ፕሬዝዳንትን ከተቀበሉ በቀናት ልዩነት ውስጥ የሶማሌ ላንዱን ፕሬዝዳንት ተቀብለዋል። የሶማሌ ላንዱን ፕሬዝዳንት ከመቀበላቸው በፊት የነበሩ ጥቂት ስራዎችን ብንበረብር ኢትዮጵያ ከሶማሌላንድ እና ከሶማሊያ ጋር የምታደርገው ግንኙነት አለመተማመንና አለመግባባት የነገሰበት እንዲሆን በጣም በርካታ ስራዎች ሲሰሩ ነበር። እነኝን ስራዎች ሲሰሩ የነበሩት ደግሞ ማን ናቸው? ግብፅና ኤርትራ ናቸው። ከግብፅ እስከ አንካራ በጣም በርካታ ስራዎች ተሰርተዋል። የሶማሊላንድ ፕሬዚዳንት አዲስ አበባ ሲመጣ ይሄ መጀመሪያ አይደለም። ሙሴ ቤምስ መጡ ነበር፣ ግን አዲስ አበባ ያንን አለመተማመን ለማንገስ የተሰራ ሴራ ቀርጥፋ ጥላ በጥሳ ሐሰን ሼህን ከግብፅ ይሄ ጸረ ኢትዮጵያ ህብረት አውጥታ አዲስ አበባ በወር ለሁለተኛ ጊዜ እንዲገኝ አድርገዋለች። የሚያዋጣውም እሱ ነው። አሁን ደግሞ የሶማሊላንዱ ፕሬዚዳንት አዲስ አበባ ተገኝተዋል። በሶማሊያ እና በሶማሊላንድ ፖለቲካ ውስጥ ዶክተር አብይ አሕመድ ያላቸው ሚና በቀላል የሚታይ አይደለም። በነገራችን ላይ የሁለቱን ሀገራት ፕሬዚዳንት በሁለት ቀን ልዩነት አዲስ አበባ መጥናታቸው ብቻ አይግረምም። የሁለቱ ሀገራት ፕሬዝዳንት በታሪክ ለመጀመሪያ ጊዜ በሙሴቤሂ እና በፎርማጆ ጊዜ ፊት ለፊት የተገናኙትም በዶክተር አብይ አሕመድ ስራ ነው። አስምርበት። ይኸውልህ ኳታ አረብ፣ ሳውዲም፣ ዩኤኢም፣ ቱርክም፣ ቻይናም፣ አሜሪካም፣ ሩሲያም ሄዶ ወዳጅነት መስርቶ መስራት ከሁሉም ጋር መርህን መሰረት ያደረገ ዲፕሎማሲያዊ ልዕልናና ከፍታን ይዞ የመጫወት አቅም የምታገኘው አራት ኪሎ ብቻ ነው። የዛሬው የሶማሊላንድ ፕሬዝዳንት አዲስ አበባ መምጣትን ላለመምጣታቸው ምክንያት በሚሆን በጣም በርካታ ጉዳዮች ያጀቡ ሰዎች ነበሩ። ሁሉም ስለፈለገ የማያሳካው አይነት የዲፕሎማሲ ጨዋታ ማለት ነው። ክብርን ጠብቀ፣ የጋራ ጥቅምን አስልተ፣ ከሁሉም ጋር ተከባብረ፣ ተነጋግረ መቀጠል መቻል ቀላል አይደለም፣ ቀላል አይደለም። ጂኦፖለቲክሱ እንዴት እንደተሰመረ በደንብ ነው የሚያሳየው። በቀናት ልዩነት ከሁለት እንትኖች ጋር በአንድ አዳራሽ በአንድ ስራ ለዛውም ነጥለ አውጥተ ተጫውትህ ማለት እንዳይሆን ሊያደርጉ የሚሰሩ ሰዎች ከበውህ ማለት፣ ሴራ እየተሴረብህ ማለት። አንዳንዴ እቻ ሀገር ዩኒቨርስም ታዳላላታለች የምለው ለዚህም የኢትዮጵያ የጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ አካሄድ እጅግ ደፋር አካሄድ ነው። እጅግ የጸና አካሄድ ነው። በእያንዳንዱ ጥፋት የሚሄዱበት አቅጣጫ፣ የሚራመዱበት ፍጥነት፣ የሚሮጡበት ጥንካሬ ድንቅ ነው። ድንቅ ነው እና እኚህን ሁሉ ነገር ስትመሰ- ስትመሰ- ስትመለከት ብስራት፣ ብስራት፣ ብስራት ድል አሸናፊነትና ከፍታ፣ ኢትዮጵያዊ ልህቀትና ኢትዮጵያዊ ድፍረት ብቻ ነው አካል ለብሶ የምታገኘው። ልታጠለሸው አትችልም፣ ልታጥላለው አትችልም፣ ልታዋድቀው አትችልም፣ ልታቀለው አትችልም። አለቅ። ስለዚህ የሶማሊላንዱ ፕሬዚዳንት አዲስ አበባ የሚኖራቸው ቆይታ በጣም በርካታ ነጥቦች ላይ ይደረሳል። በጣም በርካታ ንግግሮች ይደረጋሉ። ይህ በጣም በርካታ አቅጣጫዎች የሚሰመሩበት ነው የሚሆነው ስለዚህ ምንም ማድረግ አይቻልም። ሀገራችን እያሸነፈች እየተሳካላት ከፍ እያለች ነው የምትቀጥለው። በቃ ከፍ እያለች ነው የምትቀጥለው። አሁን የኒውክሌሩን ጉዳይ አለል። የኒውክሌሩ በአዋጅ መቋቋም መደበቅ የሌለበት ጉዳይ ነው። ትልቅ የታሪክ እጥፋት ነው። ደግሞ ያሳኩታል። ዶክተር አብይ አህመድ ካሉ እንደሚያሳኩ ይታወቃል። በተለይ በእንዲህ አይነት የታሪክ እጥፋት ላይ ያላቸው ቆራጥነት፣ ያላቸው ጽናት፣ ያላቸው ጥንካሬ በቀላሉ የሚታይ በቀላሉ ተሰምቶ የሚታለፍ አይደለም። ባለፉት ሰባት ዓመታት ነክተነው፣ አይተነው፣ ዳሰነው፣ በርብረነው ያወቅነው ጉዳይ ነው። ምን ያህል ከፍ ያለ፣ ምን ያህል የላቀ፣ ምን ያህል በጣም የጸና ጉዳይ እንደሆነ መዘንጋት የለበትም ነው የምለው። ስለዚህ የኒዩክሌራችንም ከፍታ አለ እንደዚህ ይህም አለ። ስለዚህ ጸንቶ ይቀጥላል ማለት ነው። አዲሱን ታሪካዊ ተቋም ለመምራት እድል ያገኙት ሰዎችም በከፍታ ያስቀጥሉታል። ኢትዮጵያ ወጣቶች ሀገርና እንድትሰራ ዶክተር አብይ አህመድ እየሄዱበት ያለው መንገድም በጣም በጣም በጣም ደስ የሚል ነው። ኢትዮጵያችንም የሆንላት ተቋሙን ያገኙ ሰዎችም ይስመር ይሳካላቸው መልካም የስራ ዘመን እንመኝላቸዋለን። የሀገራችንን ውድቀት ኩስመና የምትመኙ ሰዎች ደግሞ ምንም ማድረግ አንችልም፣ ቁጭ ብለ እያየ አይን እየቀላ ትኖራለ እንጂ ይቺ ሀገር ትቀጥላለች፣ ወይ ደግሞ ትቀጥላለች ነው የምንለው። የሰሞኑ የግብፅ እንትንም እንዲህ አይነት ውሃ ችልስ ይልበታል። እዛው እዛው ነው ድፍት። ችልስ ችልስ ጋለ ሲሉት ችልስ የሚል ነገር ያጋጥማችኋል። የሶማሌላንድ ፕሬዚዳንቱም አዲስ አበባ ተገኝተዋል። ኢትዮጵያ በትክክለኛው መንገድ ላይ እየሮጠች ነው። የእኔና የእናንተ ሀገር እንደ ልማዷ አሸንፋለችም ታሸንፋለችም ነው ጨዋታው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዴስ ውልዳ አዴስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው የኔና የናንተ አገር እንደ ልማዷ አሸንፋለች፣ እንደ ልማዷም ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸርቆዮን የነገ ሰይበለን ቺፕስ